አቤት የሳክስ ጥግ። የጽጊሻ ባሎች ስንት ናቸው ግን? አንዱ ባለጋርድ ነው፣ አንዱ ኮስማና ነው። እንግዲህ ምንም ማድረግ አይቻልም። አንዱ ባለ ሽማግሌ ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ፣ በያላችሁ በዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ያው አንዳንድ ሳክሶችን እንድናይ ነው በነጽጌ በኩል ያለው ማለት ነው። የምሬን ብላችሁ አንዳንዴ ዲራሚክስም ማለት እንደ ዲራማ እንደ ዲራሚክስም ለመስራት አንድ ቋሚ ነገር ቢሆን ጥሩ ነው። አሁን ለምሳሌ ያው እውነታ አስመስሎ ድራማ ለመስራት ሲባል ያው ባልየው አንድ መሆን አለበት። እንግዲህ ጽጌ አንዱን አፈቀር ከረቦ ሽማግሌ የሚልከው ባል ሌላ ነው። ዛሬ ደግሞ እንግዲህ አንድ ሌላ ባለጋርድን ያየ ነው እንግዲህ ዛሬ ጫን ባለ በጋርድ ነው እንግዲህ። ጋርዱ ለኔ ነው የመጣው ብላ ፈርታ ይሆን አላውቅም። ከመደናበሯ የተነሳ ውሃ በብርጭቆ ማቅረብ ራሱ አልቻለችም፣ እየተንቀጠቀጠች ማለት ነው። እንዴ ጋርዱን ላንቺ ነው ወይንስ ለዳኒ ነው ያመጣው? ምንድን ነው የሚያደናብርሽ? በቃ ረጋ በይ። ለማንኛውም ማን ያረሰ ማን ያቀናውን ማን ያርስበታል። ዳኒ ኮትኮቱ አሳድጎ ይሄንን አንድ አጣና የሚያክል ቢራቅጥ ገልሰው እያምጠሽ ታስፈራሪዋለሽ። ታስፈራሪው እኛ ራሱ ድምጻችን ለዳኒ ነው አው ዳኒ አንጉራ ብጤ ያለችበት በቃ ኪሴ ካላበጠ የሚለው ነገር አለ። ግን በቃ ወደ ቦታው በልሹ በቃ አብሮ አደግሽ ነው ጥፍጥ ባለመልኩ መልኩ ወደ ፎንቃ መመለስ ትቻለሽ። በቃ እምቢተኝነቱ ወደ ፎንቃ ማረግ ትቻለሽ። እና እንደዛ ለማድረግ ሞክሬ እንግዲህ እኔ ብቻ አላቅም ያው ሳቅሳችሁ እንኳን በመጠኑ ቢሆን ማለት ያው እንግዲህ ጭራሽ ደ ከበጎችን በጎች ባታረጉን ይመስ ይመስጣል ፍቅረኛ ስትይ የነበረው ሰውዬ ሌላ ሽማግር ሌላ ከምትዩ ሳክስ ሌላ እንደ ሳክሱ ራሱ ያው ወዝ ያለውና ለዛ ያለው ቢሆን ጥሩ ነው። ያው እኛ በርግጥ ሳክስ እንደሆነ እያወቅን ነው ዘና ፈታ የምንልበት ግን አንዳንዴ ሳክስም ሲሰከስ ወዝም ለዛም ባለው መልኩ ቢሆን ደስ ይላል ለማለት ያህል ነው። የዛሬው እንግዲህ ያው በርግጥ የገል ይመስላል። እንግዲህ ኪሱም ቦ የሆነ ዳቦስ ያለ ይመስለናል። እንግዲህ ለማንኛውም ዳኒሻ እንግዲህ የተበላ ቁሞናለች ጽግሻ ይሄ በርግጥ የገል ካገኘ ዳኒሻ እሺ፣ እረ፣ እኔ ራሴ ሽማግሌው ሆኜ እድርልሃለሁ ነው የምትለው እርግጠኛ ነኝ። አይ ዳኒ አንተ ሽማግሌዎችን ይዘህ በወግ ማድረግ ስትል እሷ ቢረግጥ ይገሉን ከነጋርዱ ቤቷ ድረስ አምታዋለች ማለት ነው። እንግዲህ ዳኒ የምሬ ነው የላይኛው ይታደግ ነው ምለው ማለት ነው እና ምንም ማድረግ አይቻልም። እስቲ ቋሚ ባሎቿን ወይንም ባሏን ቋሚ ባሏን ይዛችሁ ነው እጮኛ የምትይው ሌላ፣ እጮኛ ብለሽ የምታመጪው ሌላ፣ ባሌ ብለሽ የምታመጪው ሌላ። ሳክሳችሁ ራሱ በመጠዱ ይሁን ማለቴ ያው ድራም ድራሚክሱ ያው ይመቸናል። እኛ ዩቲብ የተከፈተው ሊደረምበት ነው ደርሞ ይመቸናል። እናያለን። እኛ ግን ዲራማው እንኳን ያው ማለቴ እንዲመስል ተደርጎ ይሰራ አሁን እውነት ዳኒ ሊቀማ ነው ሌላ አፍቅራ ነው ሌላ ሊያገባት ነው የሚለውን አምነን እንኳን እንድናራገ ሳክስ ባልመሰለ መልኩ ብታረገው ጥሩ ነው። አሁን ለምሳሌ ሳክስ እንደሆነ በጣም ብልጥጥና ግልጥጥ ባለ ሁኔታ ነው ቢያስታውቀው፣ አንደኛ በቃ የምታመጫቸው ወንዶች የተለያዩ ናቸው። ሁለተኛ በቃ ይሄ በቃ ዓለም ያወቀው አገሪያ አገር ያወቀው በቃ አለ አይደል እኛም ባይሆን ሙሉ ማህበረሰቡ የሚያረጋግጠው ነገር ነው። እዚህ ጋር ሌላ እዚህ ጋር ሌላ ባሎችሽ ሳይሆን ባልሽ እምንለው ነገር አሳይን ማለትን እንወዳለን። ያው ዳኒሻም እንግዲህ እርግጠኛ ነኝ አሁን ኧረ እኔ ራሴ ወድጄ ፈቅጄ ድግሱን እኔ እኔ ተጠሪዎችን የሰርግ ፖስተር ነው ይባላል የጥሪ ወረቀት እኔ ንማድለው ነው የሚለው እርግጠኛ ነኝ። እኔ ራሴ ነው ማድለው ወይ ደግሞ በር ላይ እንደ ዘበኛ ተቀባይ ነኝ እንግዳ እንግዳ ተቀባይ ነኝ ብሎ ነው የሚለው እርግጠኛ ነኝ። ይሄን ቢረግጥ የገል ሰው እየሰየው ማለት ነው። አይ ዳንሻ እንግዲህ እዚህ ጋር እጄን ሰብሰብ ሰብሰብ አርግቼ እፈልማለሁ ብላ ዳንሻ የምሬን ነው ማለት እኛ እኛ ላንተ ጎቨንድሚ የምንሰበስብበት አቅም የለንም። ኪሳችንም ጎሏል፣ ስደትም ከብዷል። ላገሪቷም ሰባ አንድ ሺህ ብር ተብለናል። ይኸው በዶላር ነው እኛ ጋር የሚደመርብን፣ እንግዲህ አምስት መቶ አምስት መቶ ሰባ ምናምን ዶላር ነው፣ ብቻ እንደዛ ተገምቶብናል። እሱን እንክፈል ወይንስ ለአንተ ጎፈንድሚ እናዋጣ? ስለዚ አርፈ ተቀመጥ፣ አርፈ ተቀመጥ። አሁን የአሁኑ ጫን ያለን የምሪ ነው የምልህ፣ ሰላሳ ሁለት ቲሸርት አስታቅፎ ማስተካያ ጉፈንድሚ እንዳንባል በቃ የምሬ ነው። ምን ስለዚህ አርፈ ተቀመጥ። ጽግሻም የተበላች ዕቁብ ነው። መጀመሪያ አንተ ጣል ጣል ለምን አደረካት? የት በእጃዙት ወርቅ እንደ መዳብ ይቆጠራል በሚል ሂሳብ ለምን አሰካት? በሰዓቱ ማጣጣም ነበረብህ። በሰዓቱ እንደ ወርቅ መንከ እንደ አልማዝ መንከባከብ ነበረብህ። አሁን አንዱ አፈፍ ካረጋት በኋላ በቃ የኔ መሆን አለብሽ እኔ አሳድጌ ማን ይበላሻል? ልክ ነህ አንተ አሳድገህ ማን ይበላል? ማን የኮተኮተውን ፍሬ፣ ማን የኮተኮተውን አታክልት ፍሬ ሲያፈራ ይበላል ይባላል። ልክ ነህ አንተነው አንተን መብላት ያለብህ። ግን አበላሉን አላወቅ ጸባይ የለህም ትነጫነጫለህ። በጉልበት ላጣጥምሽ ነገር አለብህ በቃ። እንዴ እንደዛ እኮ አይደለም ሴት ልጅ ቅፍ ድግፍ፣ ሳምሳም፣ ዳበስ ዳበስ፣ ዳሰስ ዳሰስ ይሄ ነው የሚመስጣት። ወከክሞ ክክል ያደርጋት የሚችለው ይሄ ነገር ነው። አንተ ግን በጉልበት ልትጠቀም ትላለህ። ይሄ ነገር አለብን በቃ። አችን ነገርን እመንና ተቀበልና ወደ ትሁትነቱ ተመለስ። በቃ ይሄ ነው። አሁንም ደረቴን ነፋለሁ ማን ምን ያመጣል ብለህ ለእኛ የምዳ እንዳትገባ። የምሬን ነው የምልህ በቦክስ ፊት ወደኋላ ያጣመምለና ጎፈን እንደሚሆን ወደፊት ማስመለሻ እኔም እንባለው እኛም ፈርዶብናል እኛ ከሀገር ውጭ ያለን ሰዎች። ይህንንም ታሳቢ ያደርገ ስብስብ ስክን ብለህ በቃ በፍቅር ከተወለ በፍቅር ለመወያየት ሞክር። አይ አሻፍረኝ ካለ በቃ ምንም ማድረግ አይቻልም። የሰርጉን ወርቅ የሰርጉን ፖስተር ወረቀቱን የጥሪ ፖስተር አንተ አድርስ። ምንም ማድረግ አይቻልም። ይሄ እንግዲህ ቅጣትን የሚሆነው መጀመሪያ በአግባቡ አለመጠቀም ለዛ ቅጣት ነው የሚሆነው። አይዳኒሻ አይዳኒሻ አሁን በከባዱ ነው የተደረሰብሽ። ምንም ማድረግ አይቻልም። እንግዲህ እርግጠኛ ነኝ አሁን አረፍ ስብስብ ብላ ነው የምትቀመጠው ብዬ ተስፋ አድርጋለሁ። ያሁኑ ማለቴ ያሁኑ የጽጌ ባል የማይገፋ ተራራ እንደሆን አውቀን ይ ተበላው ውእርዱኝ እርዱኝ፣ እናንተ ካረዳችሁኝ ማን ይረዳኛል ብለህ ድምፅ እንደምታሰማ ተስፋ አድርጋለሁ። ያው እኛም በድምፃችን እንረዳለን። የአበሻ ድምፅ እንደሆነ ዓለም ያወቀው ሀገር ያወቀው ነው። ምንም አንቀጥቀጥ ምንም ማስተካከል የሚችል ነገር ነው እና ስጋት እንዳይገባ ሁሉን ነገር እናስተካክለዋለን። በጉልበት እጠቀማለሁ ብለህ ግን የምሬን ነው ምለ ሰላሳ ሁለትህን በቲሸርት የፊቱ ፊትህን ወደ ኋላ ደግሞ በወቅሳ ዙሮለን እኛ በኋላ የህክምና ጎፈንድሚ መባል ሰርችቶናል፣ መሮናል። ስለዚ ይሄን ማረ ማድረግ ይኖርብሃል። በቃ በትህትና ነገሩን ለማስተካከል ሞክር። ከዛ ካለፈ እንግዲህ እኛ ድምፅ እንሆናለን፣ ምንም ማድረግ አይቻልም። ያው በድምፅ እንመልሳለን። ድምጻችን ተሰሚ ነው። መቼ ምንም ማድረግ አይቻልም። በድምጻችን እናግዛለ ለማለት እንወዳለን። እንግዲህ የሳክስን ጥግ አለው። ያው ሳክስ ይመቻችሁ ብቻ፣ እኛ ይመቻናል የቱን ቢደርስም ማለት ነው። ግን ያው ወዝም ለዛም እንዲኖረው ያው ሳክሷን በልክ ገደብ ብታረጓት ይመቻል። ያው በቀጣይ ቪዲዮ እስከምንገና እስከምንገናኝ ሰላማችሁ ዛሬ፣ ውድ ቤተሰቦች እወዳችኋለሁ። ቻው ካሪጋ።